ማርያምና ዮሴፍ ተጋብተዋል እያልከኝ ነው። በትክክል ተጋብተው ድንግልናዋን አታ እንደ ማንኛውም ሴት ወልዳለች ማለት ነው። ኢየሱስን ግን ስትወልደው በድንግልና ነው ያረገዘችው፣ በድንግልና ነው የወለደችው። ሌላ ኢየሱስ ራሱ ያለውን ሌላ ደግሞ ወልዳለች ከዮሴፍ ልጆች፣ ጭፍሮችም እንዲያደረጉ ይላል። ነገር ግን በኢየሱስ መስቀል አጠገብ እናቱ ይላል፣ የእናቱም እህት ይላል፣ የቀላጴዎስ ሚስት ማርያም ይላል፣ መቅደላዊት ማርያም ቆሞ ነበር ይላል። መጽሐፍ ቅዱስ ነው የሚለው። እሺ ኢየሱስ በመስቀል አጠገብ ላይ እናቱ ይላል። የትኛዋ እናቱ? ማርያም እናቱ። ከዛ በኋላ የቀላጴዎስ ሚስት መቅደላዊት ማርያምም ቆሞ ነበር ይላል። ኢየሱስም እናቱን ይወደው የነበረውን ደቀ መዛሙርቱ በአጠገቡ ቆሞ ባየ ጊዜ ይላል፣ እናቱን አንቺ ሴት እነሆ ልጅሽ አላት። አየ፣ ኢየሱስ አጠገብ ማርያም ቆማ ነበር አይደለም። ራሱ ኢየሱስ ማርያም ልጅ እንዳላት መሰከረ። መልካም፣ እንደሰማችሁት ቅዱስት ድንግል ማርያም ከዮሴፍ ልጆች አሏት፣ ለማለት እነኚህ ሁለት ፓስተሮች ጌታ የወደው የነበረ ደቀ መዝሙር የሚባለውን ከዮሴፍ ወልዳለች። ስለዚህ በመስቀል ላይ በነበረበት ሰዓት እነሆ እናትህ፣ እነሆ ልጅህ ያለው ከዮሴፍ የወለደችውን ነው የሚል ነው። በነገራችን ላይ የወደው የነበረው የተባለው ደቀ መዝሙር በዮሐንስ ወንጌል ምዕራፍ 13 ቁጥር 23 ላይ ይገኛል። ሊወደው ነበር የተባለው ዮሐንስ ነው። ሰው እያነሳውን እስቲ እናንብበው። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ጀምሮ እናንብበው። አንብበው ኢየሱስ እናቱን ይወደው የነበረውንም ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እንሆ ልጅሽ አላት። እናቱን ምን አላት? እንሆ ልጅሽ አላት። ለማ ሊወደው ለነበረው ደቀ መዝሙሩ ይወደው ለነበረ ደቀ መዝሙሩ እንሆ ምን አላት? ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን ደግሞ እናትህ እንኋት አለው። ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት ይላል። አስተውሉ። እናቱ ከሆነች ለዮሐንስ ይወደው ለነበረው ደቀ መዝሙር ማርያም አካላዊ የሥጋ እናቱ ከሆነች ከዮሴፍ የወለደችው ቢሆን ከዚህ ሰዓት ጀምሮ ወደ ቤቱ ወሰዳት አይባልም ነበር። ምክንያቱም እናት ከሆነች ቤቱን ታውቃለች። ማቴዎስ በአሰፈረልን ላይ በማቴዎስ ወንጌል ምዕራፍ 27 ቁጥር 55 እስከ 56 እንደዚህ ይላል ኢየሱስን እያገለገሉ ከገሊላ የተከተሉት ብዙ ሴቶች በሩቆ ነው፣ በሩቆ ነው ሲመለከቱ በዚያ ነበሩ። ከእነርሱም መግደላዊት ማርያምና የያዕቆብና የዮሳ እናት ማርያም፣ የዘብዴዎስ ልጆቹ እናት ነበሩ ይላል። ስለዚህ የዘብዴዎስ እናት ልጆች ቤት ነበረች፣ በሩቅ ነበረች። ዘብዴዎስ ማለት ደግሞ ማን ነው? የዮሐንስ አባት ነው። ዮሐንስ ወንድሙ ያዕቆብ ይባላል። ይህንን እንዴት ነው የምናውቀው? በማቴዎስ ወንጌል ብራፍ 10 ቁጥር ሁለት ላይ የ12ቱ ሐዋርያት ስም ይህ ነው ይላል የመጀመሪያው ጴጥሮስ የተባለው ሰምዖን ወንድሙም እንድርያስም የዘብዴዎስ ልጅ ያዕቆብም ወንድሙም ዮሐንስ ይላል። የዘብዴዎስ ልጅ ወንድሙ ማን ነው? የዘብዴዎስ ልጅ ማናማን ማን ይባላል? ያዕቆብና ዮሐንስ ይባላሉ። እንጨምር። እሺ ማቴዎስ ወንጌል ምዕራፍ 4 ቁጥር 21 ላይም እንደዚህ ይላል፣ ከዚህም እልፍ ብሎ ሌሎችን ሁለት ወንድማማቾች የዘብዴዎስን ልጆች ያዕቆብን ወንድሙንም ዮሐንስን ከአባታቸው ከዘብዴዎስ ጋር በታንኳ መረባቸውን ሲያበጁ አየ፣ ጠራቸውም ይላል። ስለዚህ ማቴዎስ እንደነገረን የዮሐንስ እናት በሩቅ ነበረች። ዮሐንስ ደግሞ እንደነገረን ማርያም በመስቀሉ አጠገብ ነበረች። ስለዚህ እነሆ እናትህ፣ እነሆ ልጅ ሲል በአካላዊ የመወለድ እንደሰውኛ እንዳልሆነ የጸጋ እናትነት እንደሆነ ፍንትዋ አድርጎ መጽሐፍ ቅዱስ ይናገራል ማለት ነው። አንድ ማድረጃን ጨምር። ሉቃስ ወንጌል ምዕራፍ አምስት ቁጥር አስር ላይም እንዲሁም ደግሞ ይላል የሰምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። ኢየሱስም ሰምዖንን አትፍራ ከእንግዲህ ወዲህ ሰውን የምታጠም እንድትሆናለህ አለው ይላል። ስለዚህ ዮሐንስ ያዕቆብ ወንድም ነው። ዮሐንስ የማን ልጅ ነው? የዘብዴዎስ ልጅ ነው። እናቱ ደግሞ ማቴዎስ እንደነገረም በሩቅ ቆማ ነበረ። ስለዚህ ዮሐንስ በቤቱ ወሰዳት፣ የሚወደው ደቀ መዝሙር ከተሰጠችው በኋላ ወደ ቤቱ ወሰዳት የሚለውም የጸጋ እንደሆነ እንጂ በፊት ቤተሰብ ቢኖራት ትዳር ቢኖራት ትዳሯን አስትቶ ጌታ ለሌላ ሰው የሚሰጥ አይደለም። እንደገና ደግሞ አካላዊ እናቱ ብትሆን ኖሮ ወደ ቤታቸው ነው የሚሄዱት። ወደ ቤት ወሰዳት ተብሎም አይነገርም ነበረ። ዮሐንስ ደግሞ አባትና እናት አሉት። ዮሐንስ በጣም የተከበረ ነው። ይዘ ዮሐንስ በጣም ሚወደድም ነው። ፍቅሩ ጊዜ የተባለውም ከዚህ የተነሳ ነው። ይወደው የነበር ጌታ የተባለለት ነው። በጣም ጌታ ስለሚወደው መጨረሻ ላይ የሰጠው እናቱን ነው ሽልማት የሰጠው። ሐዋርያት በደማቸው ፈሶ ነው የሞቱት፣ ብዙዎቹ ተወግረው፣ ታርደው፣ ተገለው በቃ አደጋ ደርሶባቸው ነው የተገደሉት ማለት ነው። ዮሐንስ ግን እንዲሁ ነው የተወሰደው። ስለዚህም ነው ከእናንተ ውስጥ ሞትን ማያ ያለ የተባለለት ለዮሐንስ ነው የደረሰው ማለት ነው። እስከ ትንሣኤ ድረስ ከእናንተ ውስጥ ሞትን ማይቀምሳለ የተባለው ዮሐንስ በክብር ነው ያደረገው። ፍጽሞት የምትባል ደሴት ላይ ራእይን በመጽሐፉ አፉ ቀለም ሲይዝ ተብሎለታል። ስሙ ራእይ ባለቤት ማለት ነው። እንዲሁም ዮሐንስ ወንጌላዊም ይባላል። ወንጌል ስለጻፈ ማለት ነው። ታዎሎጎስ ይባላል። ለምሳሌ ታዎሎጎስ ማለት ሚስጥረ ስላሴን ፍንትው አድርጎ ያስተማረ እሱ ነው። ወንጌል ላይ ስትገቡ ዮሐንስ ወንጌልን አነበባችሁ ማለት ሚስጥረ ስላሴ በደንብ የሚገለጥላችሁ እሱ ነው። እንዲሁም ደግሞ ዮሐንስ ዘነስርም ይባላል እንደ ነስር እየበረረ በጣም ወንጌልን ያዳረሰ ስለሆነ ማለት ነው። እና ጌታ ይወደዋል የተባለለት ደቀ መዝሙር በመጨረሻ ሰዓት ላይ የተሸለመው እናቱን ነው። ቅድስት ድንግል ማርያምን ነው። እኛም ጌታን ስንወድ ሽልማታችን እናቱ ነች። እናቱን ሰጥቶናል። እንኳን አደረሳችሁ። ያው ዲያብሎስ ሊቀጣጠፍ ይችላል። መፍቱ ነው። እኛም የእመቤታችን የአስራት ቦክራ ልጆች ነን። በተረፈ